ሸር ታረጋዋል፣ አታረጉም ነው ጥያቄ? የኔ ይንቱን ጭምር መጣ። ወጥቼ ልግባ መጠሻል። አሁን ታይሻለሁ። አዎ አዎ፣ ታያለሽ ነው። እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ነሽ? አለን፣ ዌልካም ብለናል። እንኳን በሰላም መጣሽ። አመሰግናለሁ አምሮ ብሻል። ደግሞ አመሰግናለሁና፣ ደህና ነሽ? ደህና ነኝ። እናቴ፣ ለመጀመሪያ ድምጼ ኧረ እየደረሰኝ ነው። እያከክሽ አንገትሽ እንደዚህ እያያዝሽ ነው እንደዚህ እያረግሽ ነው፣ እየታየሽ ነው። ለመጀመሪያ ጊዜ እስር ቤት የሚያምርበት ሰው እኔ እና አንቺ አየሁ። እኔም ስታሰር አምሮብኝ ነው የምወጣው። እኔም ስታሰር ማርያም። እኔም ብዙ ጊዜ ታስሬያለሁ

ሁለትተን መሬት ላይ ይቀመጣሉ መሰለኝ። ሴቶች ዞር ብለው ሁሉ ነው ያልቅማ። አይሆንም፣ ሌላ ነው። አንድ እግራቸውን ሰቀል አድርገው

ተቀምጠዋል። አንዴ በየሽንት ቤት ምኑን ነው የሚነሱት? ወይኔ ስልኬን አጣሁት። ያኛውን በቃ እሱ እኮ ችግር የለውም። ይኸው መስታወት ላይ አራት ብያለሁ። ወይኔ በስመ አብ ስንት ነው ያልኩት? አራት መድኃኔ ዓለም ድረስ ምን